አሁንም ሰለፍዮች እና ሱፍዮች በጎን በጎን ሲሄዱ ይታያሉ። በዓለም ውስጥ ምንድን ናቸው እነዚህ? ቡድኖች መለያቸው ምንድን ነው? አላማቸው ምንድን ነው? በምን ላይ ነው ጥቃት ያደረጉት? ምን ላይ ነው የመሰረቱት? ሰለፍዮች እንደምታውቁት ቁርአንን በተግባር ላይ የሚያውሉ ሐዲስን በተግባር ላይ የሚያውሉ ተቁርአን እና ተሐዲስ ያጡ እንደሆነ ወደ ሰሓቦች ተግባርና ወደ ሰሓቦች ሁኔታ የሚመለሱ ከዛን ጊዜ ጀምሮ እስካሁን ድረስም አሉ፣ አልተቋረጡም፣ አይቋረጡም። ሱፍዮችስ? ሱፍዮች በመሰረቱ በቁርአንና በሐዲስ ለመስራት የተመሰረተ ቡድን ነበር። ግን እንደምታውቁት አንድ ነገር መጀመሪያ ይመሰረታል። ምልምል የነበረው እንደገና እግር እጅያበጃል ቅርንጫፍ ብቻ ይሆናል። አሁን ሱፍዮቹም ቅርንጫፍ ብቻ ሆነው ነው ይሸገራል። ይሄም ወደፊት በምንዘክራቸው፣ በምናስታውሳቸው፣ በምንዘግባቸው ሁኔታዎች ይገለጣሉ። አንደኛ ሱፍዮች እስቲጋሳ ቢልአሞዋት ዱዓ አሞዋት ይፈቅዳሉ።

የሞተ ሰውዬ ታላህ ሌላ ያለን ሸሪካ አድርጎ ይጣራ እርዱኝ አባብዬ እያለ የሞተ እንደሆነ በቀጥታ ጀሃናም ይገባል ብለዋል። ይሄ እንግዲህ ትልቁ ከባዱ መለያቹ ይሄ ነው። አሟትን ይጣራሉ፣ ተአሟት እርዳታ ይጠይቃሉ ሱፍዮች። ሰለፊዮች ተአሟት መጣራት፣ አሟት እርዱኝ ማለት ሙከፊራት ነው ብለዋል። ቁርአኑም ያለው ሰለፍዮች ጋር ነው፣ ሀዲስም ያለው ሰለፍዮች ጋር ነው። ሱፍዮች በዚህ የተነሳ